ሰላም፣ ጤና ይስጥልን። ሙዳዳጭ ተመልካቾቻችን ከኦሮሚያ 11 ሰሞነኛ አማርኛ መረጃዎችን አሰናድተን ይዘን ቀርበናል። መረጃዎቹን እያደረስኩ ነው እያንቱ አብዲ አብሬያችሁ ቆያለሁ። የቀድሞው የሠላም ሚኒስትር ዴኤታ እና የኦሮሚያ ምክር ቤት አባል አቶ ታዬ ደንደአ ጥፋተኛ በተባሉበት ክስ የሰባት ዓመት ከሁለት ወር እስር ተፈረደባቸው። አቶ ታዬ ዛሬ አርብ ህዳር 26 2018 የቅጣት ውሳኔ የተላለፈባቸው ጥፋተኛ በተባሉበት የህገወጥ ጦር መሳሪያ ይዞ መገኘት ነው ተብሏል። ዝርዝሩ እንደሚከተለው ይቀርባል። የፌዴራሉ ከፍተኛ ፍርድ ቤት ለደታ ምድብ ችሎት የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ በሰባት ዓመት ከሁለት ወር ጽኑ እስራትና በአምስት ሺህ ብር መቀጮ እንዲቀጡ መወሰኑን ጠበቃቸው ለአዲስ ስታንዳርድ ገለጹ። የአቶ ታዬ ደንደአ ጠበቃ አቶ አበራ ንጉስ እንደተናገሩት ፍርድ ቤቱ ዛሬ ታህሳስ አምስት ሁለት ሺህ ሀያ አምስት በዋለው ችሎት የቅጣት ውሳኔውን ያስተላለፈባቸው ከዚህ ቀደም ጥፋተኛ በተባሉበት ፈቃድ የሌለው የጦር መሳሪያ ይዞ መገኘት በሚለው ክስ ነው ብለዋል። ጠበቃው አስራ ሶስት የቅጣት ማጥለያ ነጥቦችን አቅርበን ፍርድ ቤት ቤቱ ከነዚህ ውስጥ 12ቱን ተቀብሏል፣ ሲሉ ለአዲስ ስታንዳርድ ተናግረዋል። ዛሬ የተሰጠው የቅጣት ውሳኔም የቅጣት ማቅለያ ክርክሮችን ከግምት ውስጥ በማስገባት መሆኑን ጨምረው ገልጸዋል። የአቃቤ ሕግ ቅጣቱ እንዲጨምር ያቀረበው ውሳኔ በፍርድ ቤቱ ውድቅ ተደርጓል፣ ሲሉም ጠበቃቸው ገልጸዋል። አቶ አበራ በውሳኔው ላይ ይግባኝ ለማስገባት ማቀዳቸውንም ተናግረዋል። ውሳኔው ሁሉንም የመከላከያ ምስክሮች ሳይሰማ የተሰጠ መሆኑን በመግለጽ ከተዘረዘሩት አምስት የመከላከያ ምስክሮች ውስጥ የተወሰኑት ሁለቱ ብቻ እንደተገኙ ጠበቃው አክለውም ዋና ምስክሮች የሆኑት ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የፊንፊኔ ከተማ ከንቲባ አዳነች አቤቤ እና የከተማ ልማት እና መሰረተ ልማት ሚኒስተር ጫልቱሳኒ የመከላከያ ምስክሮች ተብለው ቢዘረዘሩም ፍርድ ቤት እንዳልቀረቡ ተናግረዋል። እነዚህም ምስክሮች አለመስማት ተከሳሹ ራሱን ሙሉ በሙሉ የመከላከል ህገመንግስታዊ መፍቱን እየነፈገ ነው ያሉት አቶ አበራም በይግባኝ ሂደቱ ቅጣቱን መቃወማቸውን እንደሚቀጥሉም አክለዋል። የቀድሞ ሚኒስተር ዴኤታ እና የቀድሞ የኦሮሚያ ክልል ምክር ቤት አባል አቶ አቶ ታዬ ደንደአ ላይ አቃቤ ህግ ህዳር 15 በዋለው ችሎት ሶስት አዳዲስ ክሶችን ማቅረቡ ይታወሳል። ጠበቃ አበራ ቀደም ሲል አቶ ታዬ ደንደአ ላይ ሶስቱም ተጨማሪ ክሶች የቀረቡባቸው በቅርቡ በሆርን ኮንቨርሴሽን ከተሰኘው ሚዲያ ጋር ባደረጉት ቃለ ምልልስ ላይ ባነሷቸው አስተያየቶች መሆኑን ለአዲስ ስታንዳርድ ገልጿል። የቀረቡባቸው ክሶችም መንግስትን ለመጣል ከጠላት ጋር በማበር በመከላከያ ሰራዊቱ ላይ ሀሰተኛና አሳሳሽ መረጃዎችን ማሰራጨትና የመንግስትን ስም በማጠልሸት የሚሉ መሆናቸው

ኦፌኮ ከምዝገባ ላለመሰረዝ ሲል አስር እጩዎችን ብቻ ለሰባተኛው ጠቅላላ ምርጫ እንደሚያሳትፍ አስታወቀ። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ከምዝገባ ላለመሰረዝ ሲል ለሰባተኛው ጠቅላላ ምርጫ አስር እጩዎችን ብቻ ማስመዝገቡን አስታወቀ። የኦፌኮ ሊቀመንበር ፕሮፌሰር መራራ ጉዲና ፓርቲያቸው ህጋዊ ግዴታውን ለመወጣት ብቻ የአስር እጩዎችን ስም ዝርዝር ማስገባቱን ለአዲስ ስታንዳርድ ተናግረዋል። ፓርቲው ህዳር 23 2018 ባወጣው መግለጫ ማዕከላዊ ኮሚቴው ህዳር 22 2018 በፊንፊኔ አስቸኳይ ስብሰባ ማድረጉን ገልጾም በሰባተኛ ዙር ኢትዮጵያ አጠቃላይ ምርጫ ላይ በፊንፊኔ ውስጥ እና በአንዳንድ ጥቂት ቦታዎች ብቻ ሊሳተፍ መወሰኑን አስታውቋል። ይሁን እንጂ የፓርቲው ከመጨረሻው ጊዜ ድረስ ሁኔታዎች ተስፋ ሰጪና መሰረታዊ በሆነ መንገድ ከተለወጡም ውሳኔውን እንደገና እንደሚያጤን ማዕከላዊ ኮሚቴው ወስኗል ሲል አክሏል። በምስራቅ ሐረርጌ ዞን ጪናክሳን ወረዳ የኦሮሞ ተወላጆች በሶማሌ ክልል ታጣቂዎች ጥቃት እየደረሰባቸው መሆኑን ገለጹ። የሶማሌ ክልል መንግስት ወረዳውን ለመቆጣጠር ያልተቋረጠ ዘመቻ ሲያደርግ መቆየቱን የገለጹት ኦሮሚያ ኢለቨን ያነጋገራቸው ነዋሪዎች ዘመቻው ተጠናክሮ መቀጠሉንና በዚህም በርካቶች ለሞትና ለአደጋ መጋለጣቸውን ጠቁሟል። ዝርዝሩን ተከታትለን እንመለስ። በምስራቅ ሀረርጌ ዞን ጪናክሳን ወረዳ የኦሮሞ ተወላጆች በሶማሌ ክልል ታጣቂዎች ጥቃት እየተፈጸመባቸው መሆኑን ገለጹ። የሶማሌ ክልል መንግስት ወረዳውን ለመቆጣጠር ያልተቋረጠ ዘመቻ ሲያደርግ መቆየቱን የገለጹት ኦሮሚያ ኤለቨን ያነጋገራቸው ነዋሪዎች ዘመቻው ተጠናክሮ መቀጠሉንና በዚህም በርካቶች ለሞትና ለአደጋ መጋለጣቸውን ጠቁመዋል። በምዕራብ ሀረርጌ ዞን ጪናክሳን ወረዳ ካልመሌ ቀበሌ እሁድ ማለዳ የሶማሌ ክልል ልዩ ኃይል በፈጸመው ጥቃት አራት ሰዎች ሲገደሉ አስር ሰዎች መቁሰላቸውን የአካባቢው ምንጮች ተናግረዋል። የሶማሌ ክልል ልዩ ኃይል ከባድና ዘመናዊ መሳሪያዎችን ተጠቅመው በገበሬው ላይ ጥቃት በመሰንዘር ከካል መሌ መንደር ህዝቡን እያፈናቀሉ እና አዝመራና ቤት እያወደመ መሆኑን ነዋሪዎች ተናግረዋል። የአካል መሌ መንደር ነዋሪ ለኦሮሚያ 11 እንደተናገሩት መንደሩ በአሁኑ ወቅት በሶማሌ ክልል መንግስት ቁጥጥር ስር መዋሉን ተናግሯል። የሶማሌ ክልል ልዩ ኃይል ከባድ መሳሪያ ታጥቆ ገበሬዎችን እያጠቃ ነው ሲሉም ገልጸዋል። ኃይሉ ድንበር ጥሶ ህዝቡ ላይ ጥቃት መፈጸሙን የገለጹት ነዋሪው የኦሮሚያ ክልል መንግስትና የፌዴራል መንግስት ለጥቃቱ ምንም አይነት ምላሽ አልሰጡም ሲሉ ይወቅሳሉ። የኦሮሚያ ክልል ድንበር ሲጣስና ሰላማዊ ዜጎች ሲገደሉ የኦሮሚያ ክልል አስተዳደር እርዳታ አላደረገም ሲሉም ቅሬታቸውን አቅርበዋል። ነዋሪዎቹ የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ እና የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የሶማሌ ክልል ፕሬዚዳንት ሞስ ጫፌ ኦመር በኦሮሚያ ክልል ላይ የጀመሩትን ዘመቻ እንዲያስቆሙም ጠይቀዋል። የክልሉ አርሶ አደሮች ቤትና ድንበራቸውን ለማስጠበቅ ባዶ እጃቸውን በመፋለም ጥቃት እየደረሰባቸው ነው ያሉት ነዋሪዎች ድጋፍ እንዲደረግላቸው ጥሪ አቅርበዋል። ጥቃቱን የሚፈጽመው ከጅግጅጋ የተሰማራው የሶማሌ ክልል ልዩ ኃይል ከክልሉ ፕሬዚዳንት ሙስጫፌ ኡመር ይሁንታ ነው ብለዋል። ጉዳት የደረሰባቸው ሰዎች በጪናክሳን ወረዳ በሚገኙ የተለያዩ ሆስፒታሎች ሕክምና እየተደረገላቸው መሆኑን ገልጸዋል። በአገር ውስጥም ሆነ በውጭ ያለው የኦሮሞ ህዝብ በሶማሌ ክልል መንግስት በጪናክሳን ወረዳ የሚፈጸመውን ጥቃት በማውገዝ ከህዝቡ ጎን እንዲቆሙ መጠይቀዋል። የወባ ወረርሽኝ በዓለም ከሁለት ዓመት ከነበረበት በ9 ሚሊዮን ጨምሮ ባሳለፍነው ነው የጎርጎሮሲያኑ ዓመት ወደ 282 ሚሊዮን ከፍ ማለቱን የዓለም ጤና ድርጅት አስታወቀም። ለቁጥሩ መጨመር ኢትዮጵያ፣ ማዳጋስካር እና የመን ውስጥ የተከሰቱ ወረርሽኞች በቀዳሚነት አስተዋጽኦ ማድረጋቸውን ድርጅቱ ገልጿል። እንደ ዓለም ጤና ድርጅት ዘገባ መሰረት ባለፈው ዓመት በወባ በሽታ ምክንያት 610 ሺህ ሰዎች ህይወታቸውን አጥተዋል። ኢትዮጵያ ውስጥ ጸረ ወባ መድኃኒቶችን የማቋቋም ሁኔታ ከፍ ማለቱን የጤና ድርጅት ገልጿል። በጋስካር ውስጥ ደግሞ የጎርፍ መጥለቅለቅ እና የከባቢ አየር ለውጥ ለቁጥሩ መጨመር ሰበብ ሆነዋል ብሏል። እንዲሁም በየመን የቀጠለው ግጭት የጤና ስርዓቱን ማናጋቱን ጠቅሷል። ወባን ለመከላከል እንደ አጎበር ጸረ ነፍሳትና የበሽታ መከላከያ መድኃኒቶችን በመጠቀም የተወሰዱ እርምጃዎች 23 ሚሊዮን ሰዎችን ከህመም፣ 14 ሚሊዮኑን ደግሞ ከሞት መታደጉን የዓለም ጤና ድርጅት አስታውቋል። በደሴ ከተማ በደረሰ የትራፊክ አደጋ የሶስት ሰዎች ህይወት ማለፉ ተገለጸ። በደሴ ከተማ ሰኞ ገበያ ክፍለ ከተማ ቢለን ተብሎ በሚጠራው አካባቢ በደረሰ የትራፊክ አደጋ የሶስት ሰዎች ህይወት ማለፉን የከተማ ፖሊስ መምሪያ ገለጸ። የደሴ ከተማ ፖሊስ መምሪያ ሶስተኛ ዋና ፖሊስ ጣቢያ ኃላፊ ኢንስፔክተር ፈቲያ ሀሰን አደጋው ከቀኑ አስር ሰዓት አካባቢ የጭነት ተሽከርካሪ ቢለን አካባቢ በመገልበጡ የደረሰ መሆኑን ገልጸዋል። አክለውን መረጃ ውስጥ ከተጠናከረበት ጊዜ ድረስ በአደጋው ሶስት ሰዎች ህይወታቸው ሲያልፍ ሁለት ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት ደርሷል፣ ብለዋል። በአደጋው በንብረት ላይ ጉዳት መድረሱን የተናገሩት ኃላፊዋ አክለውም የተሽከርካሪው ሹፌር በህግ ቁጥጥር ስር ሆኖም ህክምና እየተከታተለ መሆኑን መግለጻቸውን የደሴ ፋና ኤፍ ኤም ዘገባ አመላክቷል። ደቡብ ምስራቅ ኢትዮጵያ ለከባድ ድርቅ አደጋ ልትጋለጥ እንደምትችል የአየር ሁኔታ ትንበያ ባለሙያዎች አስጠነቀቁም። በትንበያው መሰረት እስከ መጋቢት 2026 ድረስ ከመደበኛ በታች የሆነ ዝናብ እንደሚዘንብ ይጠበቃል። በዚህም በደቡብ ምስራቅ ኢትዮጵያ፣ ምስራቅ ኬንያና ደቡብ ሶማሊያ ያለው ድርቅ በሚሊዮኖች የሚቆጠሩ ሰዎችን ህይወት አደጋ ላይ ሊጥል እንደሚችል ማሳያ ነው ተብሏል። የኢጋድ የአየር ትንበያ ማዕከል ባለፈው የዝናብ ወቅት ከገባ ወዲህ በደቡብ ምስራቅ ኢትዮጵያ፣ ምስራቅ ኬንያና በደቡብ ሶማሊያ ያለው የአየር ሁኔታ ከወትረው የበለጠ ድርቅ መሆኑን በመጋቢት ወር አጋማሽ ተንብዮ ነበር። ከነሐሴ እስከ ጥቅምት ያለው የዝናብ መጠን ሲተነባይ በክልሉ የዝናብ እጥረት እያጋጠመ መሆኑ ተጠቁሟል። የዝናብ እጥረቱ የአፈር እርጥበት እንዲቀንስና የእጽዋት መድረቅ እንዲፈጠር ምክንያት ሊሆን እንደሚችል ኤጀንሲው ማስታወቁን ቢቢሲ ዘግቧል። በሚኒሶታ የሚኖሩ ሶማሊያዊ አሜሪካውያን የፕሬዝዳንት ዶናልድ ትራምፕ ንግግርን ተከትሎ ስጋት ውስጥ መግባታቸው ተሰምቷል። ትራምፕ ሶማሊ አሜሪካውያንን በሚነቅፉ ንግግሮች ቀጥለዋል። ቢቢሲ ያነጋገራቸው የማህበረሰብ መሪዎች እነዚህን ንግግሮች ተከትሎ ፍርሃት መንገሱን ገልጿል። ትራምፕ ሶማሊያውያን ስደተኞች በአሜሪካ እንዲኖሩ እንደማይፈልጉና አገራቸው ቆሻሻ መቀበል ከቀጠለች ወደ ተሳሳተ መንገድ እንደምትገባ ተናግረዋል። በሚኒሶታ የሚገኙ የማህበረሰብ ኮሚቴ ዋና ዳይሬክተር በአሜሪ የአሜሪካ ፕሬዚዳንት ኢላማ መደረግ ጥሩ ስሜት አይፈጥርም ብለዋል። የሚኖርበት ሰፈር የሚገኝበት ከተማ የበርካታ ሶማሊያውያን መኖሪያ በመሆኑ ትንሻ ሞቃዲሾ አዲሾ በመባል ይታወቃል። በመጨረሻም እስራኤል በጋዛ መጠለያ ድንኳኖች ላይ በፈጸመችው የአየር ጥቃት ሕጻናትን ጨምሮ አምስት ሰዎች መገደላቸው ተሰምቷል። እስራኤል ከመኖሪያቸው የተፈናቀሉ ሰዎች በተጠለሉበት ድንኳኖች ላይ በፈጸመችው የአየር ጥቃት ሁለት ሕጻናትን ጨምሮ አምስት ፍልስጤማውያን ሲገደሉ 32 ገደማ ሰዎች መቁሰላቸውን የህክምና ባለሙያዎች ተናግረዋል። ጥቃቱ የተፈጸመው ከካን ዩንስ ከተማ በስተመራ አቅጣጫ በምትገኝ የጋዛ ባህር ዳርቻ አልማዋሲ አካባቢ ነው ተብሎ አለ። በኩዌርፊልድ ሆስፒታል የሚኖሩ የህክምና ባለሙያዎች እንደ እንደተናገሩት ከተገደሉት መካከል የ8ና የ10 ዓመት ዕድሜ ያላቸው ሁለት ህፃናት እንደሚገኙበት ገልጿል። የነፍስ አድን ሠራተኞች አልነጃት ከተባለው ካምፕ አስክሬን ማውጣታቸውን ለቢቢሲ ተናግረዋል። እንግዲህ ተመልካቾቻችን ለዛሬ ያዝናቸው ሰሞነኛ መረጃዎቻችን እኚህ ነበሩ። መረጃዎችን በማድረስ ያያንቱ አብዲ ነበርኩ። በካሜራና ኤዲቲንግ ኢፋ አሚን አብሮ ነበር። ቀሪዎች የኦሮሚያ ለመን ዝግጅቶች ይቀጥላሉ። እኛ በዚሁ ተሰነባበትን። ሰላም